በዘማሪት አስቴር አበበና በባለቤቷ መካከል የተፈጠረ አለመግባባት ብዙ ክርስቲያኖችን ያነጋገረ ጉዳይ ሆኖ ይገኛል። አብዛኞቹ ክርስቲያኖች ባለቤቷ ካጋራው መልእክት በኋላ ለዘማሪዋና ለቤተሰቧ እየጸለዩም ይገኛሉ። ታዲያ ከጉዳዩ ጋር በተያያዘ የዘማሪት አስቴር ባለቤት መልካም ዜናን መስማት የሚፈልግ ካለ መልካም ዜና አለኝ ሲል ተከታዩን ጽሁፍ በማህበራዊ ሚዲያ ሊያጋርቷል። እንዲህ ሲል መልእክቱን ይጀምራል መልካም ዜና ለሚሹ መልካም መልካምን ለማይሹ ደግሞ ለነሱ ክፉ ቢሆንባቸውም ለመልካም ሰዎች በእርግጥ እግዚአብሔርንም እኛንም ለሚወዱ የእኔና የቤተሰቤ ሕመምና ፈተና ጭንቀታቸው ሆኖ የተጨነቁልን አጋርነታቸውን ከእግዚአብሔር ጋር እንጂ ከአንድ ወገን ያላደረጉ ለነገሩ ቢያደርጉ ሞኝነት መሆኑ ሲገባቸው በራሳቸው ሊያፍሩም ሊስቁም ይችላሉ። ብዙ ፈሪሃ እግዚአብሔር ያላቸው ሰዎች እየጸለዩልንና ፍቅራቸውን እየገለጹልን አሉና ለእነሱ ይህንን ዜና ልነግራቸው ግድ ብሎኛል። መልካም የምስጋና ችር የእግዚአብሔር ወሬ እንደሚያሰማን በእግዚአብሔር እምነት እንዳለኝ በመግለጽ ዛሬ ያለውን ግራ መጋባት ለማጥራትና በእነዚህ ቀናት ያሉትን ውጤቶች ለመግለጽ ነው የዚህ መልእክት ዓላማ። የሰው ሕይወት ብርቱ ሰልፍ አይደል? ሰልፉ ደግሞ ውጊያ ነው። ውጊያ ደግሞ እምነት፣ ጥበብና ድፍረትን ይጠይቃል። በየትኛው መንገድ መዋጋት እንዳለበት፣ ትርፍና ኪሳራውን የሚያውቀው በሰልፍና በውጊያ ውስጥ ያለው ነው። እሳት ውስጥ ሆኖ የሚቃጠልና ከሩቅ ውጪ ወይም ዳር ላይ ቆሞ የሚሞቆ ቢጠየቁ ስሜታቸውም ምላሻቸውም ለየቅን ነው ወታደር አይደለሁም የወታደር ልጅ ግን ነኝ ወደ ውጊያ ከመግባትህ በፊት በጦር ስልትና በውጊያ እቅድ ውጤታማነት ማመን አለብህ ስትዋጋ ጥበብ የግድ ይልሃል እምነትህና ጥበብህ ብቻ በቂ የማይሆንበት ውጊያ ደግሞ አለ ድፍረትን የሚጠይቅ እንደውም ሁልጊዜ ያለ ጥበብና ያለ እምነት አይሆን እንጂ የትኛውም ውጊያ ድፍረትን ይጠይቃል ጥበብ ስል እውቀትን እንደሚጨምር ልብ በሉልኝ የሰሞኑ የሕይወቴ ፈተና የሰሞኑ የቤተሰቤ ሰልፍ ከጦርነቱ ማዶ ላሉ ሰው፣ ላልሞተባቸው፣ ላልቆሰለባቸው የጦርነቱ ጦስ ገፈቱን ላልቀመሱ አስተያየት መስጠት ቀላል ነበር። ያውም የብዙዎች ጥያቄና ድንጋጤ ለምን ወደ ሚዲያ የሚል ሲሆን ደግሜ እዚህም ምላለው ሚዲያ ላይ የመጣ ሊመለስ የማይችል እንዲህ ሊራገብ ሊያስደነግጥ እንደሚችልና እንደሚያስፈራ ሳላውቅ ቀርቼ አይደለም። ድፍረትን ይጠይቅ ነበርና የሚመጣውን ማዕበልና ነውጥ ለመቀበል መዘጋጀት ነበረ በት አስቤበትና ለዚያ ተዘጋጅቼ ያደረኩት ነው። ጉዳት ቢኖረውም የመጨረሻ በእጅ ያለ መንገድ ስለሆነ ጥቅሙን አስልቼም ነው። ልዩነቱ ሚዲያ ላይ ወጥቶ ሲኦል እንደተጣለ ፍርደኛ መመለስ መዳን የለም በቃ ብሎ መደምደም ላይ አንዱ ሲሆን፣ ሌላው ጉዳዩን ፐብሊክ እንዲሆን ያደረገው ምክንያትና አጣዳፊነት ምን እንደሆነ ካለማወቅ ላይ ነው። እናም ይህ ጉዳይ ወደ ሚዲያ ከመጣ በኋላ ብዙዎች በጸሎትና በግልም ተስፋ አስደናቂ የድጋፍ ምክራችሁን ለግሳችሁናል። አንዳንዶች ባለማወቅ ለማወቅ በልጆቼ እናት ላይ እንደ ጥቂቶች እንድፈርድ ሲጠብቁም ለአስቴርም በልጆቹ አባት ላይ እንድትጨክንና ቆርጣ እንድትነሳ የትዳር ገመድ መቁረጫ መቀስ የላኩም አሉ። ይህ ምክር አመታትን የዘለቀ ቢሆንም እንኳን አልተሳካም። አይሳካም። የሀሳብ ልዩነት፣ የተግባቦት ችግር አልነበረም ሳይሆን መኖሩ ታውቆ እንደ ቀላል በመወሰዱና ረጅም ጊዜ በመቆየቱ ያመጣው ጉዳት ነበር። ይህ ጉዳይ ወደ ሚዲያ ከመምጣቱ በፊት ያሉ ሁሉም ጥረቶችና አማራጮች ተሞክረዋል። እንደ ቀላል እየታየ ስለሚ የሚታለፍ፣ ተገቢውን ትኩረት ያገኝ ዘንድ የሆነው መሆን ነበረበት። እዚህ ላይ በአስቴር አገልግሎት እግዚአብሔር የገለጠውን እየገለጠ ያለውንና ወደፊትም የሚገልጠውን ክብርና ታላቅ ስራውን የማይፈልግ ሰይጣን ሁልጊዜም እንደማይተኛ ግልጽ ነው ለዚህም በብርቱ እንደሚዋጋ ከእግዚአብሔርም የምትሰሙ ታውቃላችሁ ያንን ውጊያ እየመከተ እናንተ እንዲህ እንደሁኑ ሳትደነግጡ አገር ሰላም ብላችሁ እንድታመልኩ ዋጋ የሚከፍል ነበር ቤተሰብ የሚባል አሁን ግን የጠላትን ውጊያና ሰልፍ ለአንዴና ለመጨረሻ ጊዜ ለማሸነፍ የእናንተ እገዛ ስለሚያስፈልግ ማወቅ ነበረባችሁ በሰልፍ ውስጥ አብራችሁን ገብታችሁ የጠላትን ሐሳብ በጋራ እናፍርስ እንጂ ለምን እኔና ቤተሰቤ ብቻችንን ከጓዳ አላስፈላጊ ዋጋ ስንከፍል እንኖራለን? ለዚህ ደግሞ አሁን እናንተን ያስደነገጠውን ዋጋ ለመክፈል በአደባባይ ለመወገዝ መጨከን ነበረብኝ። አስቴር ትወገዝ አልወጣኝም አይወጣኝም ከቶ እንዴት ሆኖ። መስተካከል ያለበት ግን መስተካከል ይችል ዘንድ ይህ ሆኗል። ይኸውም ከእኛ አልፎ በልጆች ላይ ተጽዕኖ ማምጣት የጀመረውን እክል ከመሰረቱ ለማስወገድ ከእኛ ቤተሰብ ጋር ለረጅም ጊዜ አብረውን ጥረት ሲያደርጉ የነበሩ የቤተ ክርስቲያን መሪዎች በማያዳግም መልኩ በቁርጠኝነት ከልብ ወስነው ከሁለት ጀምሮ በየቀኑ እየተገናኘን ችግሮቻችንን ለመፍታት እየሰሩ በመሆናቸው ጠላት ያፈረበት የመልካም ዜና ብስራት ጅማሬ ላይ መሆናችንን ልገልጽላችሁ እወዳለሁ። ምናልባትም ሌሎች እንዲሁ በሽፍንፍን እየተጎዱ ያሉ ቤተሰቦችና ልጆቻቸው ይድኑ ዘንድ መማሪያ እንሆንም ይሆናል። እኔ እዚህ አደባባይ ብመጣም ጉዳዩ ትኩረት እንዲያገኝ ከማድረግ በቀር በልጆቼ እናት ላይ የምጨክንና አሳልፌ የምሰጣት በተገለጠውም የእግዚአብሔር ሀሳብና ስራ ላይም የምነሳ አይደለሁም። ከዕድሜ ግማሹን ሰዎቼ ስገና በኖርኩትም ቤት በዝምታ ተሸፍኖ እንዳይፈርስ ግን ከዚህም በላይ መጮህ ካለብኝ ለማዳን እጮኋለሁ። እግዚአብሔር ይሰማል። አስቴርም ብትሆን በማንም ጎሽታ የ ልጆቿን አባታታ የሰላም ህይወት የደስታ ኑሮ ታገኛለች የምትሉ ቆም ብላችሁ ዙሪያችሁን ተመልከቱ። እንደዚህ የሚያጨካክን ነገር በመካከላችን የለም። ስለ ልጆቼ ድምፄን ባሰማም ልጆቼን የሰጠችን ሴት እንደ ጠላትና እንደ ጥቂቶች ምኞት አሳልፌ ከምሰጥ እኔ ቀድሜ ተላልፌ መሰጠቴን እመርጣለሁ። ስለዚህ ይሄ ማዕበል ጸጥ ይላል፣ ይሄ ነውጥ ለውጥ ያመጣል። መልካም ነገር መታየት ከጀመረ ደግሞ ለጊዜው የምትወዱን በጸሎትና መልካም ነገርን ብቻ በማወጅ አብራችሁ እንድትቆሙ ጠይቃል። ከተለያዩ ስፍራ በግልም በማህበራዊ ሚዲያም እገዛችሁን፣ ምክራችሁን ለለገሳችሁኝ፣ አብሮነታችሁን ላሳያችሁኝ እግዚአብሔር ብድራታችሁን ይክፈል። ከልብ አመሰግናለሁ። በተከታታይ መልካም ነገሮች ይሆናሉ። እግዚአብሔር ሁሉን መልካም ማድረግ የሚችል አምላክ ስለሆነ እግዚአብሔር ይባርካችሁ ሲል መልእክቱን አስተላልፈዋል። በዚህ በማህበራዊ ሚዲያ ላይ ስለ ዘማሪት አስቴር አበበና ስለ ባለቤቷ ሽፈራው የተለያዩ ነገሮች ተነስተው በሰፊው ውይይቶች እየተደረጉ በግራም በቀኝም አግባብ ያልሆኑ ሀሳቦች እየተነሱ ስለሆነ በአሁን ጊዜ እንደ በፊቱ ሳይሆን ቤተ ክርስቲያን ውስጥ ወይንም አማኞች ውስጥ የሚሆኑ ነገሮች እዛው አይደለም የሚቀሩት። ነገራችን ሁሉ አደባባይ ላይ ነው። ሁሉ ነገር በአደባባይ ስለሆነ በዚህ ጉዳይ ላይ መናገር ባልፈልግም አንዳንድ ግን በጣም ግልጽ መሆን ያለባቸው ጉዳዮች ስላሉ እኔ የማውቀውን ብዙዎቻችሁ ላታውቁ የምችሉትን አንዳንድ ነገር ልነግራችሁ ነው። ሽፈራውና ዘማሪት አስቴር በትዳር መኖር ከጀመሩ ረጅም ጊዜ ነው። ከደቡብ አፍሪካ ጀምሮ ነው። በወጣትነታቸው የሚተዋወቁ ናቸው። ብዙ ምንም ነገር ባልነበረበት ጊዜ ተዋደው ተጋብተው የሚኖሩ በጣም ግሩም የሆኑ ካፕሎች ናቸው፣ ጥንዶች ናቸው። ስለዚህ ጅማሬያቸው መሰረቱ በጣም የተስተካከለና ግሩም የሆነ መሰረት ነው። አንዳንድ ነገሮች በሶሻል ሚዲያውን ሽፌም ከጻፈው አንጻር እንግዲህ ወደ ውጭ ስለወጡ አንዳንድ ሀሳቦችን መግለጽ ግድ ይላል። ብዙዎቻችሁ ላታውቁት የምትችሉት እኔ በደንብ በቅርበት የማውቀው እነሱም ነዋሪነታቸው እዚህ ቶሮንቶ ካናዳ በመሆኑ በቤተ ክርስቲያንም ስለምንገናኝ፣ በተለያዩ ሁኔታዎችም ስለምንገናኝ እናንተ ላታውቁት የምችሉት እኔ ደግሞ የማውቀው ነገር ምንድን ነው? እነዚህ በጣም የሚዋደዱ ሰዎች ናቸው። በጣም ጥሩ ቤተሰብ ብሪሊያንት የሆነ ልጆች ያላቸው ቤተሰቦች ናቸው። ስለዚህ የሚዋደዱ ናቸው። የሚዋደዱ ሰዎች መሀል ችግር አይፈጠርም ማለት አይደለም፣ ችግር ሊፈጠር ይችላል። በሁለተኛ ደረጃ ብዙ አስተያየቶችን ያንን ሽፌ ጻፈውን ወስዳችሁ ቪዲዮ ሰርታችሁ የተናገራችሁ ሰዎች አላችሁ። ለእናንተ ማለት የምፈልገው ነገር ምንድን ነው፣ በተለይ ልጆች ስላሉ በጣም ጥንቃቄ ማድረግ አለብን። የልጆቻቸውን የወደፊት ሕይወትም የአሁንም ሁኔታ አደጋ ውስጥ እንከታለን፣ የነሱንም ነገር አደጋ ውስጥ እንከታለን እና ቢቻለን በቤተሰብ ጉዳይ ጣልቃ ባንገባ፣ በዚህም ሳይድ በዛም ሳይድ እንደዚህ ባንል የሚል ሀሳብ አለ። በተጨማሪ ላነሳ የምፈልገው ነገር በዛ አካባቢ አገልጋዮች፣ የቤተ ክርስቲያን ሰዎች አግዟቸው የተባለ ነገር አለ። ወደፊት በዝርዝር ለመግለጽ እሞክራለሁ። በጣም ብዙ የሚያግዙ ሰዎች አሉ። አጠገባቸው ብዙ ሰዎች አሉ። የእነሱ ፈቃድ ስላልጠየኩኝ ወይንም አሁን ጊዜው ስላልሆነ አግባብ ስላልሆነ እንጂ በጣም በጎናቸው በመቆም የሚያግዙ የሚረዱ ሰዎች አሉና ይህን ነገር ምንም እንዳልተደረገ አድርጋችሁ እንዳትቆጥሩት። በሁሉም ቤተ ክርስቲያኖች በተለያዩ አገልግሎት መስኮች ብዙ ነገር ተደርጓል። ሌላ ጸልዩላቸው፣ እንጸልይላቸው በሚል ጴንጤ ሀሜት ማማት ሲፈልግ እንጸልይላቸው እየተባለ የወሬ ማሟሟቂያ አናደርጋቸው። ይሄ አግባብ አይደለም። መጸለይ የምትፈልጉ ሰዎች ጸልዩ። ምንም መግቢያ መውጫ የሌለው ጉዳይ ነው። ይሄንን ነገር አድርጉ እና መጸለይ የምትፈልጉ ሰዎች ጸልዩ። በእንጸልይላቸው ስም ሐሜትና ክፉ ነገርን አታድርጉ። ይሄ ጥሩ አይደለም። ልጆች በመሃል ስላሉ ጥንቃቄ እንውሰድ። ምንም የተፈጠረ ከባድ ነገር የለም ምንም የተፈጠረ ከባድ ነገር የለም። ይሄንን ፐብሊክሊ ስለወጣ ነው ዝም ብላችሁ፣ የሚፈቱ ነገሮች በጣም ቀላል የሆኑ የሚፈቱ ነገሮች ናቸው። በዚህም ሳይድ በዚህም ሳይድ እያረጋችሁ አታማሙቁ። በአንድ ሰው አገልግሎት በምናምን ላይ ተሰነዘረ፣ በቤተሰብ ላይ በቤተክርስቲያን ላይ የጠላት አቅዶ የተነሳበት ልባችንን፣ ለመስበር የልጆቻችንን ልብ ለመስበር ጠላት አቅዶ የተነሳበት ነገር ነው። አንገት ለማስደፋት አቅዶ የተነሳበት ነገር ነው። ይሄ ደግሞ አይሆንም፣ እግዚአብሔር ይህንን ያፈርሳል። ስለዚህ በርቅም በቅርብም ያላችሁ ለዚህ ቤተሰብ ያለው ሁኔታ ይሄ ነው። ተጸለይ በልባችሁ የተቀመጠ ሰዎች ጸልዩ። ብዙ የጻፋችሁ ብዙ ዩቲዩብ ቪዲዮ የሰራችሁ አላችሁ። አንድ ወንድሜ ለምንድን ነው እንደሰራው ብዬ አግኝቼው በጣም ግሩም የሆነ። ወንድሜ ነው አልገባኝም። ነበር እሱ እነሱ አውጥቶ ፐብሊክሊ ተናግሮ የለም እንዲህ አለች። ታዲያ አንተ የምታገኘው ጥቅም ምንድን ነው ብዬው፣ አውርዶታል። አመሰግናለሁ ወንድሜ። እና ይህን በተመለከተ አስተያየት ለመስጠት የጻፋችሁ ቪዲዮ ቀርጻችሁ ፖስት ያደረጋችሁ አንሱት። ይሄ አስፈላጊ ነገር አይደለም። በጣም አመሰግናለሁ። ነገሮች ይፈታሉ። ከባድ ነገር የለም። ለእግዚአብሔር ለአምላካችን የሚሳነው ነገር የለም። አማኝ ለሆኑ ቤተሰቦች ብቻ ለሌሎችም ቤተሰቦች በቤተሰብ ውስጥ ብዙ ነገር ይፈጠራል። በትዳር ውስጥ ብዙ ነገር ይፈጠራል። እግዚአብሔር ያግዛል። ግን ከምንም በላይ የልጆች ጉዳይ ትኩረት የሚገባው ነው እና ልጆችን የሚጎዳ ብዙ ነገር ሊመጣ ስለሚችል ይህንን ወሬ በግራ በቀኝ የምታናፍሱ ቪዲዮ እየቀረጻችሁ ለላይክና ለምናምን በሚል የምታሰራጩ አንዱን ደግፋችሁ አንዱን እንደዚህ ነው የምትሉት ሰዎች ይህን እንድታቆሙት ላሳስባችሁ ፈልጋለሁ። እኔ ከሁላችሁ ያነስኩ ብዙ የራሴ ጉድለት ያለብኝ ሰው ብሆንም በትንሽ በገባኝ ይህን ብያችኋለሁ። በታላቅ ትህትና ለማናችሁንም ነው ለመሸንገላል። በታላቅ ትህትና ይህን ብያችኋለሁ። እግዚአብሔር ይባርካችሁ፣ ስለሰማችሁኝ። እንግዲህ በሌላ ጉዳይ ደግሞ የሚቀጥለው ድራይቭ ስሩ ብሮድካስት ላይ በጣለው አመሰግናለሁ።